ቤታችሁን በቀላል ወጪ አሰርታችሁ ሀገራችሁ መግባት ላሰባችሁ ይህ ቪዲዮ እስከ ፍጻሜው ብትመለከቱት እጅግ በጣም ተጠቀሙበታላችሁ። በተለይ ቤቱ ውስጡ ልስ ለሆነና እንዲሁም ደግሞ የውስጥ ግርፍ ግድግዳውን የውስጡን ላስገረፋችሁ እንዴት በቀላል ብር እስከ 50 ሺህ ብር በማይሞላ ብር ቤታችሁን ሙሉ ፊኒሺንጉን ማሰራት የምትችሉበትን መንገድ የምነግራችሁ ነው የሚሆነው። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። ስለ ጅብሰም ኮሪስ፣ ፕላስቲክ ኮሪስ ተናግሬ እንዲህ ደግሞ መለስተኛ የሆኑ አሰራሮችንም ጭምር ለእናንተ የምነግራችሁ ነው የሚሆነው። አብራችሁ ይቆዩ። አሰላሙ አሌይኩም ረመቱላ በረካቱ። ሰላም እንደትናችሁ ዳብደላ ቤተሰቦች ሁሉ፣ ሰላም ሁሉ መልካም ከኔ ጋር አልሐምድሊላሂ፣ ሁሉ ሰላም ነው። ውድና የተቀበራችሁ ተመልካቾች መግቢያ ላይ እንግዲህ እንደነገርኳችሁ ውስጡን ልስንና እንዲሁም ግርፍ ላስገረፋችሁ በአነስተኛ ዋጋ ምን አይነት ኮርኒስ ብታሰሩና ግድግዳ ውስጥ ምን አይነት ቅብ ብታስገቡ በትንሽ ብር ማሰራት ትችላላችሁ የሚለውን ሙሉ መረጃ ይዤላችሁ ቀርቤ አለው። ውድና የተከበራችሁ ተመልካቾች በቅድሚያ ለዚህ ቻናል አድስ ከሆናችሁ ሰብስክራይብ በማድረግ የደው ምልክቷን በመጫን ቤተሰብ ሁኑ። ላይክ፣ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ እንደተለመደው ስለ ቤት ፊኒሽንግ ስራዎች፣ ስለ ጅብሰም ኮርኒስ፣ ፕላስቲክ ኮርኒስ፣ ግድግዳ ቻክ እንዲሁም ደግሞ እነዚህን ስራዎች ለመስራት አቅማችን ለማይፈቅድ ደግሞ በቀላሉ ግድግዳውን ጅብሰም ኖርማን ቅብ ተቀብቶና እንዲሁም ደግሞ ቀለም በምታወት መልኩ እንደዚህ አሰርታችሁ ኮርኒሱን ደግሞ በኬሻ ኮርኒስ ሊሆን ይችላል። እንዲሁም ደግሞ በምትመለከቱት በጨርቅ ኮርኒስ እንደዚህ አሰርታችሁ መኖርም ይቻላል ማለት ነው። ስለዚህ ሰው ደግሞ እንዳቅሙ ነው የሚኖረው። የሆነ ሰዓት ላይ ደግሞ ነገራቶች ሲስተካከሉ ሲመሻችልን ማሻሻል እንችላለን። እንድዝሁ እንዲሁ አድርገን መኖርም ስለሚቻል ማለት ነው። ምናልባት እንግዲህ ብዙዎችን ያስጨንቃል ምክንያቱም ብዙ ወጪዎች ይኖርብናል። ብዙ የምናሟላቸው የቤተሰቦች ፍላጎቶች ይኖራሉ። እነሱ እነሱ ነገሮች ሲጨማመሩ ከዚህ በላይ በሰፊው ሁለት መቶ ሦስት መቶ ሺህ እስከ አራት መቶ ሺህ ብር ማውጣት ለማንችል ደግሞ እነዚህን ዘዴዎች ተጠቅመን ቤታችንን ማስተካከል እንችላለን። በቅድሚያ ስንት ብር ያስወጣናል የሚለውን ነግራችሁና፣ ሌሎችም የቤት እቃዎች ጭምር ማሰራት ለምትፈልጉ፣ ቤታችሁን መፈረሽ ለምትፈልጉ በተለይ ደግሞ አረፋ እየቀረበ ልክ እንደ ኢድ እንዳሳለፍ ነው ማለት ነው። ኢድ ከደረሰ በኋላ አሁን ከአንድ ወር በፊት በጣም ብዙ ትዕዛዞች አዛችሁኝ ለኢድ እንዲደርስ ብላችሁ ተጨናንቃችሁ ከኢድ በኋላ ጭምር የሰጠሁላችኋላችሁ፣ ከወዲሁ ለአረፋ ቤታችሁን መፈራረሽ ሰርፕራይዝ ማድረግ ለምትፈልጉ ቤተሰቦቻችሁን ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ። ትዕዛዛችሁን ቀድማችሁ ማሰራት ትችላላችሁ ማለት ነው። እንዲሁም የቤት እቃዎችን ማሰራት ለምትፈልጉም እንዲሁ ማናገር ትችላላችሁ። ውድ ተመልካቾች ቪዲዮውን ላይክ አድርጉት። ላይክ ሳታደርጉ የምትመለከቱ ላይክ ብታደርጉ አሪፍ ነው ማለት ነው። አሁን ቤታችንን በምትመለከቱት መልኩ እናሰራ ብለን ብናስብ በአሁኑ ሰዓት ስንት ይወስዳል? ለምሳሌ ቤቱ ውስጡ ጭቃው ልስን ነው ብለን እንስብ። አራት ክፍል ነው ሻወር ጋ አምስተኛ ቢሆን ለምሳሌ አ ወይም አራት ክፍልን ቤት በምታወት መልኩ ማሰራት ብታስቡ ከልስኑ ላይ ምንድን ነው የሚሆነው? ጅብሰሙ በቀጭን ሆኖ ቀጥታ ከጭቃው ላይ ከልስኑ ላይ የሚቀባ ይሆናል። ከዚያ በኋላ ምንድነው? ሌላው ቀለሙን ማለት ነው፣ የወበቅ ቀለሙን ከዛ ላይ ይቀባል። ዘኮሎ ከታች እንደምትመለከቱት ቡኒዋ በዛ መንገድ ትቆረጣለች። ኮርኒሱን ደግሞ በጨርቅ ኮርኒስ ወይም በኬሻ ኮርኒስ ማሰራት ትችላላችሁ። ይህ ለምሳሌ በዚህ መንገድ ብታሰሩት የሚያስፈልጋችሁ ማቴሪያል ሞራሌ ነው። ሞራሌ ለምንድን ነው የሚያስፈልገን? ይሄ ጨርቁ ኮርኒስ የሚወጠርበት ማለት ነው። በአራቱም ማዕዘን ሞራሌ ይመታል። ከዛ ላይ ነው እንግዲህ በዚህ መንገድ ጨርቁ የሚወጠረው ማለት ነው። ስለዚህ ውድ ተመልካቾች የባለሙያም የማቴሪያልም ሆኖ እስከ 50ሺ ብር ቢወስድባቸው ነው ከ45ሺ እስከ 50ሺ ብር ባለው አራት ክፍልም ቤት በዚህ መንገድ አሰርታችሁ መኖር ትችላላችሁ። ቀለምም አሪፍ ቀለም ተቀብቶ ማለት ነው። እንደዚህ በቀላሉ ተፍቆ የሚነሳ አይነት ቀለሞች ሳይሆኑ አሪፍ የሆኑ ቀለሞችን እነሱን ተጠቅሞ ከ45 ከ50 ሺህ ብር ቤታችሁን ፏ ማድረግ ትችላላችሁ ማለት ነው። ዲዛይኖች ከዚህም ዲዛይን ውጭ ሌሎች ዲዛይን አሉ። ሰሞኑ የሰራናቸው ቤቶች አሉ። እነሱን የማሳያችሁ ነው የሚሆነው ማለት ነው። ስለዚህ ቤታችሁን እንዲሁ በቀላሉ አሰርታችሁ ሀገራችሁ መግባት ትችላላችሁ ማለት ነው። ግዴታ ጅብሰን ኮሪስ ካልሆነ ፕላስቲክ ኮሪስ ካልሆነ ብለን ያለ አቅማችን ልናስብ አይገባም። ነገ ሌላ ቀን ነው። አላህ ደግሞ የተሻለ ነገር ሲያመቻችልን ስንስተካከል ነገሮች መስመር ትይዙ። ቀስ ብላችሁ ደግሞ እዚሁ ላይ እያለ ፕላስቲክ ኮርኒስም ግድግዳቻክም ጅብሰን ኮርኒስ ማሰራት ትችላላችሁ ማለት ነው። ውድ ተመልካቾች እንዲሁም ቤታችሁን ደግሞ በምታዩት መልኩ እንደዚህ ቤተሰቦቻችሁን የራሳችሁን ቤት ፏ ማድረግ ከፈለጋችሁ ደግሞ እነዚህም አረቢያን መጅሊስ መቶ ሺህ ሰማንያ ሺህ ከዛም በላይ ማሰራት ለማትችሉ ደግሞ እነዚህን ፍራሾች በዚህ መንገድ አሰረታችሁ ቤታችሁን መፈራረሽ ትችላላችሁ በትንሽ ብር ከ25 እስከ 30 ሺ ብር ባለው እንደ ሳሎናቸው ስፋት እንግዲህ እንደ ብዛቱ ትራስ ልብሱና እንደ ፍራሹ እነዚህን ነገሮች በቀላል መጠቀም ትችላላችሁ ማለት ነው። ሌላው እንግዲህ የቤት እቃዎችን ኪችን ካቢኔት እንዲሁም ደግሞ አልጋ፣ ቁም ሳጥኖችን መዋቢያዎችን፣ እዚ እንደዚ አይነት ነገሮችን ደግሞ ማሰራት ካሰባችሁ አሪፍ አሪፍ ነገሮችን አሰርቼ የማደርስላችሁ ነው የሚሆነው፣ እንደተለመደው ለሌሎችም እንደማደርገው ሁሉ። ስለዚህ እናንተ የምትፈልጓቸውን የትኛውም ትእዛዞች ማዘዝ ትችላላችሁ። በአማና አሰርቼ የማደርስላችሁ ነው የሚሆነው። ውድ ተመልካቾች፣ ውድና የተከበራችሁ ተመልካቾች ለዛሬ እንግዲህ ያስኩላችሁ መረጃ ይህንን ይመስላል። ያም ማለት ቤታችሁን ቅብና እንዲሁም ኮርኒስ በቀላል መንገድ የምታሰሩበትን መንገድ ጥቆማ ባደርጋችሁ ብዬ ነው። ከአሁን በፊት በእርግጥ እኔ ቪዲዮዎች ሰርቼላችኋለሁ። በድጋሚ ደግሞ ምናልባት እንደ አዲስ የሚመለከቱም ሊኖሩ ይችላሉ። እንዲሁም ደግሞ እናንተም ደግሞ ሀሳባችሁ ምናልባት አነስ ባለ ነገር ማሰራት ላሰባችሁ ጥቆማም ጭምራው ማለት ነው። ስለዚህ እንደ አቅማችን መኖር እንችላለን። እንደ ጎረቤቶቻችን ሳይሆን የራሳችን በአቅማችን የምንኖርበትን መንገድ ራሳችንን የምናመቻቸው ማለት ነው። ነፍስያችን እንደሆነች ብዙ ነገር የምትጠይቀን ፍላጎታችን ሰፊ ነው። ያ ሲባል ደግሞ አይሟላም። ከቤተሰብ ርቀን ከልጆቻችን፣ ከባሎቻችን ከሚስቶቻችን እርቀን እንኖራለን ማለት ነው። ስለዚህ እንዲሁ ቀለል አድርጎ መኖር ደስ ይላል ማለት ነው። ቀለል አድርጋችሁም እንዲሁ መኖር ትችላላችሁ ለማለት ነው። ለዛሬ ያስኩላችሁ መረጃ እንግዲህ ያያችሁትን ይመስላል። ቪዲዮ ላይክ፣ ሼር አድርጉ። ለቻናል ማድረስ ከሆናቸው ሰብስክራይብ አድርጉ እንሻላ በቅርብ ሀምሳ ሺህ እንድንገባ ሰብስክራይብ ሳታደርጉ የምትመለከቱ ሰብስክራይብ አድርጉ ማለት ነው። ሀሳብ፣ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንዲሰራላችሁ የምትፈልጉ የትኛውም ጥያቄዎች ካሏችሁ ኮሜንት ላይ ብስታስቀምጡልኝ እንሻላ የምመልስላችሁ ነው የሚሆነው። ሌላው ነገር ስለ ፊኒሽንግ ስራዎች ብዙ ጊዜ እንደዚህ በውስጥም ስታናገሩኝ ራቅ ያለ ቦታ ላይ ለመሄድ አሁን ከሀገራችን ሁኔታ ከሰላሙ ከምን አንፃር እንደዚህ ስላልተመቻቸ ነው። እንሻላ ለሀገራችን ሰላም ያድርግልን። ፈለግንበት ቦታ ላይ እንደፈለግን ሄደን ተንቀሳቅሰን የምንሰራበትን ቀን ያቀርብልን ሀገራችን ሰላም ይሆንልን ማለት ነው። እንሻላ ሰላም ከሆነ የትኛውን ቦታ ላይ ሄደን የምንሰራላችሁ ነው የሚሆነው። በያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ። በሌላ ቪዲዮ እስከምንገናኝ ወሰላሙ ዓለይኩም ወረሐመቱላህ ወበረካቱ።